ስምሽ ማነው? ስመኝ ገብሩ። እሺ፣ ስመኝ ገብሩ፣ ዛሬ ምንድን ነው ይዘሽልህ ነው የመጣሽው? ትወና። እሺ፣ ወደ ትወና ግቢ። ሶስት ደቂቃ አለሽ። ሽ ሰከን ለማቃካት ሞክር። ይኸው ይኸው መጣ፣ ይኸው እሱ ነው የዝምተኞቼ ባለቤት፣ እሱ ነው የታሪክ ያላልኝ፣ እሱ ነው የእኔ ጀግና